ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ። የግንቦት 5 ቀን 2017 ዓ ም የእኩለ ቀን ዜናችንን ይዘንላችሁ ቀርበናል። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን ለሰዓቱ የተመረጡ ዜናዎቻችን ርዕሶቹን አስቀድመን በማስተዋወቅ እናቀርብላችኋለን። እስከ መጨረሻው አብራችሁን ቆዩ። የብልጽግና አገዛዝ ዓለም አቀፍ ጫና እየበረታበት ነው በተለይም የሐኪሞች ንቅናቄን ተከትሎ እየወሰደ ያለው የተለመደ ኋላ ቀር ውሳኔው ለዓለም አቀፍ ጫና አጋልጦታል። ለመጀመሪያ ጊዜ የጤና ባለሙያዎችን ጩኸት የሰማው ዓለም አቀፍ ተቋም ማን ነው? ለጤና ባለሙያዎች ውስጥ ጥያቄ ምን ምላሽ ሰጠ? በዚህ ጉዳይ የተሰናደውን መረጃ እናስደምጣችኋለን። ሰዓቱን ጠብቆ ይቀርባል። ሸዋ ላይ ዛሬ ታላቅ ድል የተገኘበት የፋኖ ተጋድሎ ተካሂዷል። ተጋድሎ የተካሄደው የት አካባቢ ነው? የተጋድሎ ስፋትስ ምን ይመስላል ለሚሉት ጥያቄዎች መልሶቹ ከዜናችን በዝርዝር የሚደመጡ የሰዓቱ መረጃዎች ናቸው። በኦሮሚያ ክልል አሁንም የተጠናከረና ጭካኔ የተሞላበት የዘር ማጽዳት ዘመቻ ተካሂዷል። አጋምሳ ላይ የተካሄደውን ይህ የጦር ወንጀል በዜናችን በስፋት የምናስደምጣችሁ ይሆናል። ጌታቸው ረዳ ብዙ መረጃዎችን ለመጀመሪያ ጊዜ የተነፈሱ ይመስላሉ። በቅርብ ሰዎቻቸው ዘንድ አቶ እንደልቡ የሚባሉት የራያው ሰው የቀድሞ ወዳጆቻቸውን ለማጋለጥ ሲሉ የተኮሱት ጥይት ወደ አሁኑ አለቃቸው ሳይባረቅባቸው አልቀረም። በትግራይ ያለው የወርቅ ዝርፊያ የሚከወነው በህወሀት ጄኔራሎች ብቻ ሳይሆን የፌዴራል ባለሥልጣናት እርምጃቸው እንዳለበት ጠቁመዋል። ኮምቦልቻ ላይ ስለተዘረፈው አራት ቢሊዮን ብር የሰጡትን መረጃ ሌላው አወዛጋቢና ብዙ ሊባልለት የሚገባው ነው። ዝርዝር ዘገባ አሰናድተናል ተሰሙታላችሁ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች እነዚህንና ሌሎች ለሰዓቱ የተመረጡ የግንባር መረጃዎችን ጨምሮ ወደ እናንተ እያደረሰን እንቆያለን። በድጋሚ አብራችሁን ቆዩ። በቅድሚያም የፋኖን የተጋድሎ መረጃ እናጋራችሁ። የአማራ ፋኖ ይፋት ላይ ታላቅ ድል ተቀዳጀ። የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ ዛሬ ከንጋቱ 12 ሰዓት ላይ በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ ሸዋሮቢት ከተማ አቅራቢያ ታላቅ ድል መጎናጸፉን አስታውቋል። ገና ከማለዳው የተጀመረው ከባድ ውጊያ በአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ አጼ አምደጽዮን ኮር ራምቦ ክፍለ ጦር እና በብልጽግና ሰራዊት መካከል ሲሆን በተጋድሎም የራምቦ ክፍለ ጦር ሰራዊት ታላቅ ድል መቀዳጀቱን የኮሮ ሚዲያና ኮሚኒኬሽን ክፍል አስታውቋል። የሚዲያና ኮሚኒኬሽን ክፍሉ ለጣና ቴሌቪዥን እንዳስታወቀው የለን ተብሎ በሚጠራው ቀበሌ ላይ የተደረገው ውጊያ የፋኖን የመዋጋት አቅም ብቻ ሳይሆን የተሻለ ወታደራዊ ሳይንስን ያሳየበት ነበር ብለዋል። የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ ወደ ቀጠናው የገባው ገና ትናንት መሆኑን ተከትሎ የብልጽግና ሰራዊት ፈጣን ማጥቃት አድርጎ በቀጠናው ፋኖ መሰረት እንዳይይዝ ለማድረግ ነበር እቅዱ። ሆኖም አስቀድሞም ቢሆን የመረጃ ቡድኑን አጠናክሮ የነበረው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ራምቦ ክፍለ ጦር የብልጽግናውን ሰራዊት እቅድ በጅምሮ ያስቀረና የፋኖንም የማድረግ አቅም በግልጽ ያሳየበትን ተጋድሎ አድርጓል። በዚህ የተነሳም ገና በማለዳው የብልጽግና ሰራዊት ከካምፑ እንዳይወጣና የወጣውም ከሞት የተረፈው ወደ ካምፑ ተሰብስቦ እንዲቀመጥ አድርገነዋል ሲል የኮሚኒኬሽንና ሚዲያ ክፍል ኃላፊው አርበኛ መመሪር ነቃቸው ማሙዬ ለጣና ቴሌቪዥን ባደረሰው መረጃ አስታውቋል። የድሉን ዝርዝር መረጃ በምሽት ዜናችን ይዘን የምንመለስ ይሆናል። ይህ በእንዲህ እንዳለ በዚሁ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የትግል ጉዞና ቀጣይ አቅጣጫውን የተመለከተ የሰራዊት ውይይት አካሂዷል። ትናንት የተካሄደውን ውይይት አስመልክቶ የኮሩ ሚዲያና ኮሚኒኬሽን ክፍል እንዳስታወቀው በውይይቱ ላይ እንደ ሸዋ ጠቅላይ ግዛት በሁሉም ቀጠናዎች ከውስጥና ከውጭ የተዘረጉትን የጠላት እጆች አደብ ከማስገዛት አንጻር የአጼ አምደ ጽዮን ኮር ትልቅ ሚና መጫወቱን በኮሩ ከፍተኛ የኮማንድ አመራሮች አባላት በኩል ተገልጿል ብሏል። የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል አክሎም በኮሩ አመራሮች በኩል ሰፊ ውይይት መካሄዱንና በአጠረ ትግል ህዝብን ወደ ነጻነት ለማድረስ በሚደረገው ተጋድሎ በስፋት መገምገሙን አስታውቋል። ለዚህም አመራሩ የውስጥ ግምገማ አድርጎ ቀጣይ የውጊያና የስምሪት አቅጣጫ መውሰዱን ተናግሯል። የአጼ አምደ ጽዮን ኮር ዋና አዛዥ አርበኛ ጠጁ ባበይ ባስተላለፈው መልእክት እዙ የሚሰጠውን ማናቸውን ወታደራዊ ግዳጅ ተቀብሎ ለማስፈጸም ሁሉም ክፍለ ጦሮች በጥሩ የዝግጅት ቁመና ላይ ይገኛሉ ሲል ተናግሯል። አርበኛው አክሎም ለሁሉም የኮሩ አመራሮች ቀጣይ የትግል እንቅስቃሴን በተመለከተ አቅጣጫ ተሰጥቶበታል ብሏል። ወደ ቀጣዩ መረጃችን አለፍን። የአብይ አህመድ አገዛዝ ዓለም አቀፉ ውግዘት ገጠመው። የኢትዮጵያ ጤና ባለሙያዎች ያሰሙትን የኢኮኖሚ ጥያቄ በአግባቡ መመለስ ያልቻለው የብልጽግናው አገዛዝ የወሰደው እርምጃ ዓለም አቀፉ ግዘት ታምጥቶበታል። በሚከተለው ኢኮኖሚ ፖሊሲና ረብ የለሽ ስንቀፈጅ ፕሮጀክቶቹ የተነሳ ኢትዮጵያን የኢኮኖሚ ቅርቃር ውስጥ የከተታት የብልጽግና አገዛዝ ከኢትዮጵያ የሙያ ማህበራት ለሚነሳበት የኢኮኖሚ ጥያቄ ተገቢውን ምላሽ መስጠት አልቻለም። ይህን ተከትሎም ሰሞኑን ንቅናቄ የጀመሩትን የኢትዮጵያ ጤና ባለሙያዎችን እያሳደደ ማሰሩን የቀጠለ ሲሆን የማኅበሩን ፕሬዚዳንት ዶክተር ዮናታን ዳኛውን እሁድ ዕለት ቢቸና ከተማ ከሚገኘው መኖሪያ ቤታቸው አፍኖ ወስዶ ማሰሩ ይታወሳል። ይህን ተከትሎም አምኒስቲ ኢንተርናሽናል ትናንት ምሽት በወጣው ሪፖርቱ ዶክተር ዮናታን በፍጥነት እንዲፈቱ ሲል ያሳሰበ ሲሆን መንግሥት የሰዎችን ሰላማዊ ተቃውሞና ፍትሐዊ ጥያቄ በአግባቡ መመለስ አለበት ብሏል። አምኒስቲ በመግለጫው ዶክተር ዮናታንን ጨምሮ ሰሞኑን በጅምላ የታሰሩት ሁሉም የጤና ባለሙያዎች በፍጥነት እንዲፈቱና የባለሙያዎቹም ጥያቄ ተገቢውን ምላሽ እንዲሰጠው ሲል ጠይቋል። የብልጽግናው አገዛዝ ትናንት በደሴ ከተማ የሚገኘው የቦሩ ሜዳ ሆስፒታል ሐኪሞችን አፍኖ ወስዶ ማሰሩ ይታወቃል። በአርባ ምንጭ፣ በአዲስ አበባ፣ በአማራ ክልልና በሌሎችም አካባቢዎች በርካታ ሐኪሞች ያነሱትን የኢኮኖሚ ጥያቄ ተከትሎ በብልጽግናው አገዛዝ የጸጥታ መዋቅር ታፍኖ መሰውራቸው ታውቋል። ይህን አስመልክቶም የጥቁር አንበሳ ሆስፒታል ሐኪሞችና የጤና ባለሙያዎች ትናንት በግቢያቸው ውስጥ ባደረጉት ሰልፍ ከዚህ በላይ መሸከም አንችልም፣ ለባርነት አልተማርንም በቃን ስንል በቃን፣ ጥያቄያችን የዳቦ እንጂ የፖለቲካ አይደለም፣ ስለዚህ ጥያቄያችንን ሳታወሳስቡ መልሱን ስጡን የሚሉ መፈክሮቹን አሰምተው ነበር። የኢትዮጵያ ጤና ባለሙያዎች ለጥያቄዎቻቸው ምላሽ እንዲሰጣቸው ያስቀመጡት የመጨረሻ ቀን ዛሬ ግንቦት 5 ቀን 2017 ዓ ም ነው። ይህ የጤና ሚኒስተሯ መቅደስ ዳባ በበኩላቸው ትናንት በመንግስታዊው የኢትዮጵያ ቴሌቪዥን ቀርበው በሰጡት ምላሽ ጥያቄው ተገቢ ነው፣ ሆኖም አሁን ላይ መንግስት የገጠመውን የኢኮኖሚ ጫናት ታሳቢ እንዲያደርጉና በሂደት ግን ምላሽ ይሰጥበታል ሲሉ ተናግረዋል። በዚህ ጉዳይ ማህበሩ የደረሰበትን ውሳኔና ተያያዥ ጉዳዮችን ተከታትለን የምናደርሳችሁ ይሆናል። መረጃዎቻችን እንደቀጠሉ ናቸው። ኦህዴድ እና ኦነግ የሚያካሂዱት የዘር ማጽዳት ዘመቻ ተጠናክሮ ቀጥሏል። አማራን ከኦሮሚያ ክልል የማጽዳት ዘመቻ ብለው የጥላቻና የጥፋት ሰይፋቸውን የመዘዙት ኦዲድና ኦነግ እስካሁን ድረስ የጥፋት ሰይፋቸውን ወደ ሰገባው አልመለሱም። ከአዲስ አበባ በቅርብ ርቀት በምትገኘውና የአማራ ክልል አጎራባች በሆነችው ጓፂዮን ከተማ አቅራቢያ የተፈጸመውን የብሔር ጥቃት አስመልክቶ መሰረት ሚዲያ አጣርቻ አገኘሁት ያለውን መረጃ አጋርቷል። በአሁኑ ኦሮሚያ ክልል ሰሜን ሸዋ ዞን ተብሎ በሚጠራው ቀጠና ጓፂዮን ከተማ አቅራቢያ ከቅዳሜ ምሽት እስከ እሁድ እኩለ ቀን ድረስ ረጅም ሰዓት የፈጀ ጥቃት በርካታ የአማራ ተወላጆች ተገድለዋል። ጥቃቱ የተፈጸመው ግርሚ ጎባ ወረዳ ልዩ ስሙ አጋምሳ ተብሎ በሚጠራው ስፍራ ብልጽግና ኦነግሸኔ ብሎ የሚጠራው የኦሮሞ ነጻነት ሰራዊት ነው ተብሏል። ሆኖም ኦነግሸኔ ብቻውን እንዳልፈጸመው የሚያምኑ ተበዳዮች የውህድ ብልጽግና ልዩ ኃይል በጥምረት ፈጽሞታል ይላሉ። ሁለቱ ኃይሎች ጥምረት ፈጥረው በፈጸሙት ጥቃት ይህ ዜና እስከተጠናቀረበት ሰዓት ድረስ የ17 ሰዎች አስከሬን የተገኘ ሲሆን የሟቾች ቁጥር ከዚህም የበለጠ እንደሚሆን የአካባቢው ነዋሪዎች ገልጸዋል። ለዘጠኝ ሰዓት ቤት ለቤት እየገቡ ያደረሱትን ጥቃት አስመልክቶ ነዋሪዎቹ ነገሩ ብሎ ሚዲያው እንደዘገበው ዘጠኝ ሰዓት ሙሉ ስንገደልና ስንቃጠል የደረሰልን የመንግሥት ኃይል የለም። ወንድሞቼን ጨምሮ 14 ሰው ሬሳቸው ተገኝቷል። ገና በርካታ ያልተነሳና ገደል የገባ ሰው አለ ሲወል የሆነ ጊዜ አሳልፈናል ሲሉ ነግረውኛል፣ በማለት መሰረት ሚዲያ ለንባብ አብቅተዋል። ጣና ቴሌቪዥን ባደረገው ተጨማሪ ማጣራት ባገኘው መረጃ ደግሞ የተገኙት አስከሬኖች 17 የደረሰ ሲሆን የሟቾች ቁጥር ከ30 እንደማያንስ ምንጮቻችን ተናግረዋል። የኦነግ ሰራዊት ከሌሊቱ 9 ሰዓት ጀምሮ እስከ ቀኑ 6 ሰዓት በነፃነት እየተዟዟረ ግድያውንና ቤት የማቃጠሉን ወንጀል ሲፈጽሙ የብልጽግና ሰራዊት ካምፕና የክልሉ ልዩ ኃይል በቅርብ ርቀት ሲንቀሳቀሱ እንደነበር ነዋሪዎቹ ጨምረው ገልጸዋል። ይህ ሁሉ ግፍ ሲፈጸም በቸልታ የተመለከቱት ጥቃቱ የተፈጸመው በቅንጅት መሆኑን እንድንረዳ አድርጎናል ብለዋል። በዚህ የጭካኔ ጥቃት የተነሳም በርካታ የአካባቢው ነዋሪዎች መንደራቸውን ጥለው በመሰደድ በጫካ ወይም ፍልቅልቅና ጓጽዮን ከተሞች ተጠልለው ይገኛሉ። በዚሁ አካባቢ ከ2012 ዓ ም ጀምሮ በርካታ ተመሳሳይ ጥቃቶች ሲፈጸሙ እንደነበር የሚታወስ መሆኑን ያስታወሰው መሰረት ሚዲያ በበኩሉ የትናንት በስቲያ ምሽቱ ጥቃት ግን በአይነቱም ሆነ በመጠኑ ከፍተኛ ነው ሲል የጥቃቱን መጠን ገልጾታል። ሚዲያው አክሎም ከሟቾቹ በላይ ገደል ውስጥ የገባው ብዙ ነው ወይ አካለ ጎደሎ ሆኗል ወይ ያለበት ሁኔታ አይታወቅም ሲሉ ነዋሪዎች ነግረውኛል ሲል ዘግቧል። የአይን እማኙ ምስክርነታቸውን ሲሰጡም በህይወቴ ይህን ያህል ጥቃት ሲፈጸም አይቼ አላውቅም፣ እኔ የተረፍኩት በተአምር ነው ሲሉ ምስክርነታቸውን ሰጥተዋል። ጥቃቱን አስመልክቶ እንደተለመደው የብልጽግናው አገዛዝ ምንም አላለም። በመጨረሻም በትንታኔ ወደምንመለከተው የዕለቱ ዜናችን እናምራለን። አቶ ጌታቸው ረዳ ወደ መቀሌ ያስወነጨፉት ጥይት አራት ኪሎም ጉዳት ሳያደርስ አልቀረም። በቅርብ ወዳጆቻቸው ዘንድ እንደ ልቡ የሚባሉት የራያው ሰው ትናንት የብልጽግና ሚዲያዎች ምስላቸውን እየተቀባበሉ ሲያዘዋውሯቸው አምሽተዋል። የተጣሉትን ግለሰብና ቡድን በሙሉ ያለ ስስት የሚዘልፉት አቶ ጌታቸው ከአራት ዓመት በፊት ድዊ አጭበርባሪ፣ ሌባና መሃይም ሲሉ በዘለፏቸው አብይ አህመድ ሹመት ከሰጣቸው በኋላ እንደገና ወደ መቀሌ ፊታቸውን አዙረው መተኮስ ከጀመሩ ወራት ተቆጥሯል። አዲስ አበባ ከገቡ በኋላ የማህተም ሌባ ሲሉ የመጀመሪያ ዘለፋቸውን ወደ መቀሌ ያስወነጨፉት ጌታቸው ረዳ ትናንት በሰጡት ቃለምልልሳቸው ደግሞ በርካታ ጉዳዮችን አንስተዋል። የህወሀት ጄኔራሎችና የፖለቲካ መሪዎች የኤርትራ ተወላጆችን በነፍስ ወከፍ 4000 ዶላር ይሸጣሉ። ከኮምቦልቻ ባንኮች 4 ቢሊዮን ጥሬ ገንዘብ መንትፈን ወስደናል። ምግባይን ጨምሮ ሶስቱ የህወሀት ጄኔራሎች ከብልጽግና ባለስልጣናት ጋር ቅንጅት ፈጥረው በትግራይ የወርቅ ዝርፊያ ላይ ተጠምደዋል። እንኳን አውሮፕላን እኛ ያልፈቀድ ነው ወፍ ልታልፋት፣ እንኳን አውሮፕላን የጠላት አውሮፕላን ይቅርና እኛ ያልፈቀድ ነው ማንኛውም ነገር ሊያልፍ አይችልም። አካባቢውን ቀጠናንም ከልክለና ማንም ከኛ ፍቃዶች አይንቀሳቀስም። ጄኔራል ይልማ መርዳሳ እንደዚህ ብለው ቢናገሩም ህወሀት ግን በጦርነቱ ከሱዳን በየቀኑ አውሮፕላን ወደ መቀሌ ያመላልስ እንደነበር አቶ ጌታቸው ተናግረዋል። በጦርነት ወቅት አውሮፕላን በድብቅ ወደ መቀሌ እናስገባ ነበር እና የመሳሰሉትን መረጃዎች ተናግረዋል። ከዚህ ሁሉ የከፋው የአቶ ጌታቸው መረጃ ግን የትግራይን ሴቶች ከደፈሯቸው ወንጀለኞች መካከል 76 በመቶ የሚሆኑት የኤርትራ ወታደሮች ናቸው ሲሉ የገለጹት መረጃ ለምኒልክ ቤተ መንግስቱ ሰዎችም በግልባጭ ይድረስልን አይነት መረጃ ትመስላለች። ህወሀት በሰሜን ህዝብ ላይ ጥቃት ፈጽሞ ጦርነት ከጀመረ በኋላ የኤርትራን ወታደር በተመለከተ የብልጽግናው ሊቀመንበር በይፋ እስከሚናገሩት ድረስ የማህበራዊ ዘረፋ አማካሪያቸውን ጨምሮ በርካታ የብልጽግና ሹሞች የኤርትራ ሠራዊት ዛላምበሳን አላለፈም ሲሉ ደጋግመው ሲናገሩ ነበር። ሆኖም የብልጽግናው ሊቀመንበር በሚዲያ ቀርበው የኤርትራ ወታደር የነፍስ አባታችን ነው፣ እነሱ ባይደርሱልን አልቆልን ነበር ሲሉ ተናገሩ። አሁን ላቶ ጌታቸው የሚቀርበው ጥያቄም በትግራይ ክልል ተፈጸሙ የተባሉ የጦር ወንጀሎች 76 በመቶ ያሉ የተፈጸሙት በኤርትራ ሰራዊት ከሆነ የኤርትራ ወታደር ወደ ትግራይ እንዲገባ የፈቀደውና በመግባታቸውም ውዳሴ ቸራቸው የብልጽግናው አገዛዝ ነው። የብልጽግናው ሊቀመንበር ባንደ በታቸው እነሱ ባይደርሱልን ኑሮ አልቆልን ነበር ብለው በመናገርም ለኤርትራ ሰራዊት እንዲገቡ ቡራኬ ከመስጠት ጀምሮ ለፈጸሙት ሁሉ ምስጋና ያለ ስስ ሰጥተዋቸዋል። ስለዚህ ለዚህ ጥፋት የብልጽግናው ሊቀመንበርስ አይጠይቃቸውም ወይ የሚል ነው ሲሉ ተንታኞች ይናገራሉ። ተንታኞች ይቀጥሉናም አቶ ጌታቸው በተደጋጋሚ ለትግራይ ሕዝብ ጥቅምና ለደረሰበት ግፍ ካሳ እንዲያገኝ እስከ መጨረሻው ታገላለሁ ይላሉ። ከእሳቸው በተቃራኒ የተሰለፈው ኃይልም ተመሳሳዩን ንግግር እየደጋገመ በመናገር የሚዲያ ፉክክሩን እያስኬዱት ነው በዚህ ጉዳይ ጥያቄ የሚያነሱ ተንታኞች የኤርትራ ሰራዊት ግፍ መፈጸሙን ሁለቱም ወገኖች ካመኑ አቶ ጌታቸው ከአብይ ጋር እነ ደብረ ጽዮን ደግሞ ከኢሳይያስ ጋር ለመስራት እያሰቡ ቢያንስ ተፈጸመ ለሚሉት ግፍ የትግራይ ህዝብ ይቅርታ እንዲጠየቅ አድርገዋል ወይ ወይስ እንደ ውሃ ዋና ልብሳቸውን ብቻ ወላልቀው ዘለው ገቡ የሚል መጠይቅ ያቀርባሉ እነዚሁ ተንታኞች የቀጥሉና ሁለቱም ቡድኖች በትግራይ ህዝብ ስም እየማሉና እየተገዘቱ ስለደረሰበት ግፍም ደጋግመው ይናገሩና ተመልሰው ደግሞ በህዝቡ ላይ ግፍ ፈጽሞበታል ከሚሉት ኃይል ጋር ፖለቲካዊ ውስልትና ሲፈጽሙ ይታያሉ በማለት ትችት ያቀርባሉ። ከወራት በፊት በህወሓት መካከል የተፈጠረውን ክፍተት አስመልክቶ የትግራይ ነዋሪዎችን ጠይቄ የሰጡ ምላሽ ነው በማለት ቢቢሲ አማርኛ ባሰራጨው ዘገባው ለካ መሪዎቻችን አናውቃቸውም ነበር ሲሉ ትዝብታቸውን እንደሰጡት ገልጾ ነበር። ሁለቱም ቡድኖች አንደኛው አንደኛውን የሚዘልፈውን ያህል ሁለቱም ግን ለህዝቡ ዘላቂ ሰላምና መረጋጋትን አስበው ባለመስራታቸው የትግራይ አርሶ አደሮች ጭምር ትዝብታቸውን ሲሰጡ ተደምጠዋል። አቶ ጌታቸው በርከት ያሉ ሀሳባቸውን ባነሱበት የትናንቱ ዘለግ ያለ ቃለ ምልልሳቸው ብዙ መገረዝ ያለበት ኃይል አለ ሲሉ ይናገራሉ። ሐሳባቸውን ሲቀጥሉም ከኤርትራ ጋር እሰራለሁ የሚለው የነ ደብረ ጽዮን ቡድን መርህ የማያውቅና በትግራይ ህዝብ ስም እየማለ የሚገዘት ግን ደግሞ ለትግራይ ህዝብ መከራን እንጂ ሰላምን ማምጣት የማይችል የወንጀለኛ ኢንተርፕራይዝ ነው ብለዋል። እሳቸውን የሚተቿቸው ደግሞ አንተ እስከ ኦህዴድ ብልጽግና ጋር ለመስራት ስትመጣ የትኛውን መርህ ተከትለ ነው? ሲሉ ተጠይቅ ያቀርባሉ። ተንታኞች በአቶ ጌታቸው ንግግር ላይ አስተያየታቸውን ሲሰጡ በህወሀቶች ዘንድ የኤርትራ ሰራዊት ፈጽሞታል ለሚሉት ግፍ የመጀመሪያም ሆነ ብቸኛ ተጠያቂው የብልጽግና መንግስት ነው። በመሆኑም ትናንት አቶ ጌታቸው በቃለ ምልልሳቸው 76 በመቶ ግፎች የተፈጸሙት በኤርትራ ሰራዊት ነው ብለው ሲናገሩ፣ በኤርትራ ሰራዊት ግፍ ያስፈጸመብን አሁን እኔ አማካሪው የሆንኩለት የአብይ መንግስት ነው ማለታቸው ነው። በመሆኑም የአቶ ጌታቸው ንግግር ለአስመራው መንግስትና ለመቀሌው ቡድን ብቻ ሳይሆን የመልእክቱ ግልባጭ ለምኒልክ ቤተ መንግስት ሰዎችም እንዲደርስ ታስባ የተነገረች ትመስላለች ብለዋል። የህዝብን ዘላቂ ጥቅምና የሀገርን ብሔራዊ ክብርን ማስቀደም የማያውቀው አሁናዊ የኢትዮጵያ ፖለቲካ በአንጻሩ እንደ አውሮፓ እግር ኳስ ተጫዋቾች ከፓርቲ ፓርቲና ከአቋም አቋም እየቀያየሩ ትናንትን በመርሳት ነገንም ባለማሰብ የግል ጥቅም እያስቀደሙ ወደፊት መጓዝን ዓላማና መርሆ ያደረገ መሆኑ ይታወቃል። በዚሁ መልኩ የተቃኘው አሁናዊ የኢትዮጵያ ፖለቲካ ጌታቸው ረዳን ድውይ እያሉ ሲዘልፏቸው ወደ ነበሩት አብይ አህመድ ጉያ እንዳስጠጋው ሁሉ እነ ደብረ ጽዮንንም ውራሬና ተስፋፊ እያሉ ወደሚዘልፉት ፋኖ ካምፕ እንዲያማትሩ አድርጓቸዋል። ነገስ ምን ያስመለክተን ይሆን የሚለውን ጊዜ መልስ የሚሰጠው እንጂ የፖለቲካ ትንተናን ታሳቢ በማድረግ አስቀድመን ልንተነብይለት አይቻልም። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች፣ ለኩለ ቀን ዜናችን የተሰናዱት መረጃዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። ጤና ይስጥልን።